የከተማ አስተዳደሩ በሰጠው ልዩ ትኩረት የተቋማችን አጠቃላይ ሰራተኞች የደሞዝ እርከን ማስተካከያና የጥቅማጥቅም ፓኬት ተጠንቶ ተግባራዊ በመደረጉ የሰራተኛው የስራ ተነሳሽነት እንዲጎለብት አድርጓል። በአጠቃላይ በገቢዎች ቢሮ እየተተገበሩ ለሚገኙ ሁሉን አቀፍ የሪፎርም ስራዎች አስፈላጊውን የበጀት የሰው ኃይልና ተያዥ ግብዓቶችን በማሟላት ለገቢ ሴክተሩ መለወጥ ያላሰለሰ ድጋፍ እያደረጉ ያሉትን ክብር ከንቲባና የከተማውን የበላይ አመራሮች ታመሰግኑልኝ ዘንድ በአክብሮት ትጠይቃለሁ። የከተማችን የገቢ እድገት እምርታዊ ለውጥ እያሳየ ስለመሆኑ በዋናነት ባለፉት የለውጥ ዓመታት የተመዘገበውን የእድገት ማየት በቂ ነው። በ2010 መጨረሻ 33 ቢሊየን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት 233 ቢሊየን ብር ደርሷል። ይህ እድገት በተለይ ባጠናቀቅ ነው የ2017 የበጀት ዓመት ከ2016 ጋር ሲነጻጸር በ87 ቢሊዮን ብር ወይም በ596 በመቶ እድገት የተመዘገበ ሲሆን ይህም ባለፉት ስድስት ዓመታት ከነበረው አማካኝ የገቢ እድገት ጋር ሲነጻጸር ከፍተኛ እመርታዊ እድገት መሆኑን ያሳያል። ይሁን እንጂ ከተማችን ካላት እምቅ የገቢ አቅምና ባለፉት ዓመታት ደግሞ የከተማዋን ሁለንተናዊ ብልጽግና ለማረጋገጥ የተሰሩ ዘርፈ ብዙ የልማት ሥራዎች የሚያመነጩትን ተጨማሪ የገቢ አቅም ስንመለከት በቀጣይ ጠንክረን መስራት እንደሚጠበቅብን የሚያመላክት ነው።